ሲሞት ተኝቶ ነው የሚስቀረው አሉ። ሳይ እየባንነ ነው። ምንድን ነው? ሰኒ፣ ሰኒ፣ ሰኒ አሁን ገና መጣች የትም አትሄድም ምን እየሰራች ነበር እንዴ ራስህ ከሆነ በህልም እየሳክ እጄ ነው ያዝከው ማ እኔ ነኝ አዎ እንዲሁም እየሳክ ነበር ሁላ እኔ የምልህ ምን እያየ ነበር አንቺ ለምን እንደሱ የሽ አይ ምንም እጄን ተኝተ ስትይዘው በጣም ገርሞኝ ነው አባል መንሽን ለብረም ምን አስበሽ ነው ግን ምንም እንዲሁ ዝም ብዬ ነው አንዴ ቤት ይሻላል ደግሞ ምን አስበሽ ነው ለኔ እንዴ እራሱ ምን አስበው ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ውድ የጽናት ድራማ ተከታታዮች ጽናት ድራማ ተወዳጅ እንደሆነ አጓጊ እና አስተማሪም እንደሆነ እንደቀጠለ ነው። ዛሬም እንግዲህ ተከታዩን ክፍል ይዤላችሁ መጥቻለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ የደውል ምልክቷን እየተጫናችሁ ሰብስክራይብ እያደረጋችሁ የምለቃቸው ቪዲዮዎች ወዲያው እንዲደርሷችሁ አድርጎ፣ ነባር ቤተሰቦችም የምለቃቸው ቪዲዮዎች ከተመቿችሁ ሸርና ላይክ እያደረጋችሁ ኮሜንት ላይ ሀሳብና አስተያየታችሁን እየጻፋችሁ አብራችሁን ቆዩ። ከኔ ጋር ስለሆናችሁ እጅግ በጣም አመሰግናለሁ። ውዴ ቻናል ተከታታዮች ጽናት ድራማ እንግዲህ ዛሬም በአዲስ ትዕይንት መጥቶልናል ማለት ነው። በዛሬው ትዕይንት እንግዲህ ትንሽ የሰኒና የክብሮም አዲስ ፍቅር ይስባል። እናም ሰኒ እንግዲህ ለመጀመሪያ ጊዜ በቅናት ስትንገበገብ እያየናት ነው። ፍቅር ደስ ይላል። ሰኒ ላይ ደግሞ በጣም ሰኒውል ጊዜም የእብዶች አለቃ እየተባለች የምታወራው የምትናገረው ሁሉንም ነገር ድንገተኛ፣ አስደንጋጭ እንደሆነ ብቻ ነበር የሚታወቀው። እንግዲህ ያው ፈጣሪ ይመስገን ዛሬ ደግሞ ፍቅር ይዟት ቅናት እያንገበገባት አይተናል ማለት ነው። ቅናት እሳት የማያጠፋው፣ ውሃ የማያጠፋው እሳት ይባላል። እናም እንግዲህ በጣም ደግሞ የሚገርመው ቅናት ባዶ ሜዳ ላይ ነው፣ ምንም በሌለበት ሁሉ ጨጓራ ማጋጠል። እናም እንግዲህ ሰኒ ክብሮምን በዛች በናኒ በተባለችዋ እንግዳ፣ በበጥባጫ በቤት በምታፈርሰው ልጅ ምክንያት በጣም እየተናደደችበትና እየተቆጣችው ነበር። እና ክብሮምን ምንም የገባው ነገር የለም። ነገር ግን ሰኒ ከክብሮም ፍቅር እንደያዛት ግልጽ ነው። ክብሮምም በእርግጥ ለእሷ አሪፍ የሆነ ስሜት እንዳለ ያስታውቅበታል። እናም በሌላ በኩል ደግሞ እንግዲህ ምሩ በጣም እየታመመች ነው፣ በህመም እየተሰቃየች ነው። እንግዲህ ናሆሜ ደግሞ ስለ ፍቅር የሚከፍለው መስዋዕትነት መሩን ማስታመም ስለ ሷ መጨነቅ፣ ሰላምን ማጣት። ነገር ግን በሌላ መንገድ ደግሞ በፍቅር ሰላምን ማግኘት። እነዚህ ሁሉ ተቀላቅለው ያው ቤታቸውን እንግዲህ በሀሳብና በጭንቀትም ቢሆን እየመሩ ነው። ጽናትና ኪራ ታርቀዋል። ያው ጽናት እንደሚታወቀ ሁልጊዜ ይቅርባ፣ የዋህ አስተዋይ ልጅ ነች። እናም እንግዲህ ኪራን ይቅር ብላው አብረው ፍቅራቸውን ቀጥለዋል። ነገር ግን አሁንም ከቤታቸው ውስጥ ያለው ትልቅ ሰይጣን በፍጹም አልታሰረም። አሁን ላይ ራሱ ከዚህ ሁሉ ችግር በኋላ በእነሱ ፍቅር ኒና ትቀናለች። እያወሩ ያለ ክፍላቸው ተኝተው በር ላይ ቆማ ካዳመጠቻቸው በኋላ እኔ እዚህ የተሰቃየሁ እናንተ ፍቅር ፍቅር ትጫወታላችሁ በሚል ንዴት በሩን በእርግዳ ገብታለች። እና ባያት ጊዜ እንዴ መልሰር ይመጣሽ ሲሏት ወይኔ ከእንቅልፍ ያልነቃሁም ማለት ነው። ተሳስቼኮ ነው የእናንተ ክፍል መሆኑን አላወቅኩም እያለች ምንም እንዳልተፈጠረ ተመለሰች። በዚህ ሰዓት ጽናት በጣም ተናደደች። ምክንያቱም ያው ያስታውቃል። መቼ ነው ከዚህ ሰይጣን ስቃይ የምንገላገል የሚል አይነት ስሜት ነው ያላት። ኬራ ምንም መናገር ባይፈልግም እንኳን በሁኔታው በጣም ተናዷል። ነገር ግን ምን ይደረጋል፣ ሰይጣናዊ ስሯ አሁንም እንደቀጠለ ነው። እናም ውድ ቤተሰቦች፣ ይሄ ጽናት ድራማ እንግዲህ በጣም የሚገርምና በጣም ብዙ ነገር የምንማርበት ነው። ቅዱስ ያው ድንገት ሲናገር የሆነ ምንም የሚያውቅ ዱርዬ ግድ የለሽ ምናምን ይመስላል ግን እጅግ በጣም ውስጡ የተሰበረና በጣም ለሰዎች ሃሳቢ አስተዋይ የሆነ ልጅ ነው። ያው እንግዲህ ይህ ነገር ከተፈጸመ በኋላ የጽናትን አይን አላይም ብሎ እነ ጽናት ቤት ሄዱ አያቅም። ዛሬ ግን በሆነ አጋጣሚ እንግዲህ ጽናትና ሰኒ ምሩ ሊጠይቋት ሲሄዱ እዛ ተገናኝተው ልክ ጽናትን ሲያት የሚያደርገው ነገር ጠፋበት፣ ደነገጠ። ነገር ግን ሰኒ ካረጋጋችው በኋላ ጽናትም አይ አንተ ኮ አውቄ ያደረግከው ነገር አይደለም፣ ይህን ደግሞ አውቃለሁ፣ መጨናነቅ የለብህም። በዚህ ጠቅ ብላ አጽናናችሁና እሱም ይቅርታ ጠየቀ። ከዛም በሌላ መንገድ ደግሞ እንግዲህ ሰኒ ሳሎን ገብታ ኒናን ስታወራት ኒና ደግሞ ስራዋ ስለሆነ ሆነ ብላ ሰኒን ለማናደድ ክብሮምን እንደምትወደውና እንደምታፈቅረው አይነት ነገር አስመስላ እንግዲህ ሰኒን ጭራ አስበቅላ ከቤት አባራታለች። እናም ስትወጣ በር ላይ ክብሮምን አግኝተው ክብሮምን የሌለ ገለማምጣውና ዘላልፋው ስትሄድ ግራ ገብቶት ልጅቷ ዛሬ የምነካት እያለ እየተወዛገበ ተከትሏት ሄደ። እና ሰኒ አሁን አዲስ ፍቅር ያመናቅር የሚባለው ቦታ ላይ ብቻ ሳይሆን አዲስ ፍቅር እንደሚታያካጥል አይነት ሁኔታ ውስጥ ነች። እና ቡድብ የቻናል የቤተሰቦች ያው እንግዲህ ጽናት ድራማ እንደቀጠለ ነው። እኛም ደግሞ ሲለቀቅ ሲለቀቅ ትኩስ ትኩሱ ይዘን እየመጣን ለእናንተ እናካፍላለን ማለት ነው። እናንተም ሼር ማድረጋችሁን አትርሱ ሼር ስታደርጉ ለሌሎች ይደርሳል ላይክ ስታደርጉ ለሌሎች በሰፊው ይደርሳል ቻናላችን ያድጋል ስላላችሁልኝና ከኔ ጋር ስለሆናችሁ እጅግ በጣም አመሰግናለሁ ቀጣዩን ክፍል በቀጣይ ይዤላችሁ የምቀርብ ይሆናል እስከዛው ግን መልካሙን ሁሉ እመኝላችኋለሁ ውድ ቤተሰቦቼ ላይክ፣ እና ሸር ማድረግ አዲሶች ሰብስክራይብ ማድረግ አትርሱ። የዶል ምልክቷንም እየተጫናችሁ አጥቅሯት። ኖቲፊኬሽን ሊደርሳችሁ። ባይ ባይ።